እንዴት ናችሁ ቤተሰብ አለን አለን ደህና ናችሁ ዛሬ እንግዳ ከእናንተ ጋር ልቀበል ነው አዎ ከማሜ ጋር እንቀበላለን እንግዲህ ዛሬ በጣም ከባድ እንግዳ ነው የጋበዝ ነው አረ እውነት ትልቅ ሰው ነው አዎ ትልቅ ሰው በስራው በእውቀቱ በምርምር ስራዎች በጣም ትልቅ ሰው ነው አልቻለሁ አልቻለሁ አዎ በአሜሪካ የጠፈር ምርምር ተቋም ናሳ ውስጥ ሳይንቲስት የሆኑ ሰው ነው የጋበዝነው። የእውነት ቤት ለእንግዳ ዛሬ ከባድ ነው። እንግዲህ ናሳ ሲባል፣ ሳይንስ ሲባል፣ ምርምር ሲባል በጣም ብዙ ጥያቄዎች ይመጣሉ። አይምሯችን ውስጥ ብዙ ጥያቄዎችን ነው የምናነሳው ማለት ነው። ናሳ እንደዚህ ቅርብ ሆነ ማለት ነው። አይገር የምናውቀው ሰው ናሳ ውስጥ በፊት ኢንጂነር ቅጣው የሚባሉ ሰው ትላቸዋለ። አሁን ቤታችን የናሳ ሳይንቲስት ሊመጣ ነው። የናሳ ሳይንቲስት ይመጣል ዛሬ። ዶክተር ብርሃኑ ቡልቻ ይባላል። በጣም ብዙ ስራዎችን ሰርቷል። በተለያዩ አጋጣሚዎች ሚዲያዎችም ላይ የተለያዩ መንገዶች እናውቀዋለን። ዛሬ ደግሞ እሑድ ቤት ይመጣል፣ እንግዲህ ቤተሰባችን ሆኖ ይቀላቀለናል። ሀገርም ውስጥ እዛም ናሳም በጣም ብዙ ስራዎችን ነው የሚሰራው። ብዙ ጥያቄ እንጠይቃለን። ጥያቄያችሁን ደርጀት ደርጀት እያደረግን ጠብቆ ስንት ነገር እንዳሰብ ከሆነቀብዬ ልምጣ። እኔ ምለሽ እንዴት ነው እንደዋዛ ግን አንተ ያልሽው ከዳሳ ብለሽ

ደስ ብሎናል፣ በጣም ስለመጣህ ዶክተር ንዩ በጣም አቀባበላችሁ። በጣም ደስ ይላል ፕሮግራማችሁ ጥሩ ነው። ስለጋበዛችሁን ያመሰግናለሁ። እዚ ዶክተር ከመምጣት በፊት እያወራን ነበርና ናሳ ሲባል ብዙ ጊዜ ለእኛ ራቅ ያለ መስሎ ይሰማናል። ለብዙ ኢትዮጵያውያን ግን እውነታው እንደዛ አይደለም። እዛ የምትሰሩ በጣም ብዙ የኢትዮጵያ ልጆች አላችሁና ለሱ ክብርም አለን። በጣም ደረታችን ነፋ እናደርጋለን በዚህ ጉዳይ። እዛ ስለምትሰሩ ብቻ ሳይሆን ሀገራችሁም ውስጥ ያንን አይነት የህይወት መንገድ የሳይንሱ መንገድ እንዲኖር ስለምትሰሩም፣ ወጣቶች ስለምታበረቱም ትልቅ ክብር አለን እና ናሳ ውስጥ በነበረ ቆይታ ምንድን ነው ከናሳ በጣም የምትወደው ነገር? ቆይታን እንዴት ነው የምታየው? እስካሁን ባለው ወደ አስር አመት ሆነ ናሳ ውስጥ ወደ አስር አመት ነው አይደለ? እንዴት ነበር ቆይታ? ቆይታዬ በጣም ጥሩ ነው። አንዳንድ ሰው የሚመስለው ኤሊያኖችን ሳሳድ ነው የእኔ ስራ፣ እንደሱ አይደለም። ይህም ጥያቄ ጥሩ ኢንትረስቲንግ፣ ኤሊያኖችን የሚባሉትም ኢንትረስቲንግ ቢሆንም ካየማ ደብቀ መጥቼ ዚ ሾ ላይ ነገው ሰው። ያ ቆይታዬ በጣም በጣም ጥሩ ብዙ የምትማሪበት ነው። የስፔስ ስራ የአንድ ሰው የሁለት ሰው ስራ አይደለም። በጣም ብዙ ኤክስፐርቶች ይሳተፋሉ። አሁን ለምሳሌ አንድ ሚሽን ሚሽን ማለት እንግዲህ እዚህ አቅራቢያችን ያሉ ጨረቃዎች ጋር እንግዲህ የእኛ ሶላር ሲስተም አለ። ፀሐይን፣ የእኛ ምድርን፣ ጨረቃን ጠቅልሎ ፕላኔቶች ያሉበት የእኛ ሶላር ሲስተም። አንዳንዶቹ ፕላኔቶች ብዙ ጨረቃዎች አሏቸው። ለምሳሌ ጁፒተር ወደ ሃምሳ በላይ ሳትርን ወደ ሰባ ምናምን ጨረቆች አሏቸው የኛ ብቻነን አንድ ጨረቃ ያለ እና እነዚህ ጨረቃዎች በጣም ኢንትረስቲንግ ላይው ብዙ አክቲቪቲዎች አሉ። አሁን አንድ ሚሽን ወደዛ ሲሄድ ከምን ይጀምራል? መጀመሪያ የመንግስት ኢንትረስት፣ መንግስት ኢንትረስትድ ነው ወይ ብሎ መንግስት ሮድማፕ ያወጣል። የአሜሪካ መንግስት ይሄ አስር ዓመት ፕላኖች አሏቸው። በዛ አስር ዓመት ፕላን እኛ የምናጠናው እንግዲህ ይሄ በረዷማ የሆኑትን ጨረቃዎች ነው ብሎ ሲወስን፣ በዚህ በሳይንቲፊክ ኮሚኒቲ ታስቶ ዲስካሽን መንግስት ብር አቬለብል ያደርጋል። እነሱም እንደ ሚሽን እንወስዳቸዋለን። እዛ ሚሽን ላይ ሳይንቲስት አለ። ፕላኔታሪ ሳይንስ እንግዲህ እኛ ያለንበትን ሶላር ሲስተም ያጠና የፕላኔታሪ ሳይንስ የሚባል ፊልድ ነው። ከዛ ደግሞ ኤርክራፍቶቹን ለመስራት፣ ስፔስ ሺፖቹን ለመስራት እኛ ደግሞ እዛ ውስጥ የሚገቡ ፔሎድ ይባላሉ ፔሎድ ማለት እነዚህ ሴንሰሮች ሳይንሱን ትርጉም ለሳይንሱ ምክንያት የሚሰጡ ናቸው። አሁን ለምሳሌ ሙቀቱን ካልን ሙቀቱን የሚመዝን ሕይወት አለ ካልን ሕይወት እዛ ውስጥ ማየት የሚችል የተለያዩ ሴንሰሮችን እንሰራለን እኛ። ያንን ደግሞ የሚሰራ ሌላ አንድ ግሩፕ ይኖራል። አንድ ሰው በሆነ ወይ በሁለት ወይ በሶስቱ ነገር ላይ ኤክስፐርት ይሆናል እንጂ በሁሉም ነገር አይሆንም። ስለዚህ እኔ ቆይታዬ ከነዚህ ግሩፕ ጋር ስሰራ በጣም አየሽ ነው። ከነዚህ ጋር ያለው መስተጋብር ሞር እንድናውቅ ሞር እንድንሰራ ሀምብል እንድንሆን፣ ሁሉንም አውቃለው አንልም። የነሱ መኖር የኔን ፍላጎት ያሟላል፣ የኔ መኖር ደግሞ የነሱን የዚህ ሚሽኑን ሰክሰስ ያሟላል እና የአስር ዓመት ቆይታዬ በብዛት መማር በብዛት የማይታሰቡ ይሄ ነገር ይቻላል ወይ በሰው አይምሮ የሚባሉትን ነገሮች መስራት እና ቱ ቢ ኦነስት፣ በአጠቃላይ ግን የእግዚአብሔርን እንትን ታምር ታይበታለች። ምክንያቱም አንዳንዶቹ ስራዎቻችን እስ ጀስት ቢዮንድ ሂዩማን ብሬን፣ በጣም ከባድ ስራዎች የሰው ጭንቅላት ይሠራል እና እነዚህን የተማርኩበት አስር ዓመት ነው። ላሉ በጣም የሚገርም የሚያስቀና ነው ዶክተር። በጣም ፌመስ የሆነው ጨረቃ ላይ ውሃ የሚያገኝ የጥናት ቡድን እየመራ ወይም ከእሱ ጋር በተገናኘ ነው በዋነኝነት። ና እንደው ዶክተር፣ እኛ ኢትዮጵያውያን አሁን አሁን በተለይ ውሃ የሁሉናችን ጉዳይ ሆኗል። ውሃን በቃ የውሃ ፖለቲካ የእኛ ኢትዮጵያውያን ህሉናችን መገለጫ ሆኗል እና እንደው ጨረቃውን ትተን የምድር ውሃ ላይ ያለህ ያንተ የህይወት ፍልስፍና ምንድን ነው? አይ ቲንክ ይህ ጥሩ ጥያቄ ነው። አሁን ብዙ ሀገሮች ምን ይላሉ የድሮ ውሃ የአሁን ነዳጅ ነው ይላል። ምክንያቱም የዓለማችን ፖፕሌሽን እየጨመረ ህዝብ እየጨመረ ሲሄድ የምንጠቀመው ውሃ መጠን በጣም በትክክል መጠቀም አለብን። የነዛ ደግሞ ማጠር የሰውን ህይወት አፌክት ያደርጋል እንደምታውቁትና፣ በምድር ላይ ጥሩ የሚሆን በቂ ውሃ አለ። በቂ ነሰንስ አሁን ላለነው ፖፕሌሽን። ግን የአጠቃቀም ችግሮች አሉብን አንተ እንዳልከው ከስፔስ ከሜዳችን በፊት የዚህ የአጠቃቀም ጉዳይ መታየት አለበት። እንግዲህ ሳይንቲስት ምን ያደረጋል? ዲስከቨሪ አዳዲስ ነገሮችን ያመጣል። ግን ከዛ በኋላ የህብረተሰብ አስተዳዳሪዎች ናቸው እንዴት ነው የምንጠቀመው፣ ህብረተሰቡ በትክክል ደርሶታል አልደረሰውም የሚለውና እና ሞር ይሄ ለሳይንቲስቶቹ ሳይሆን ለህብረተሰብ አስተዳዳሪዎቹ መጠየቅ አለበት። ግን እኛም ነው። በዚህ በውሃ ላይ የሚሰሩ ሰዎች አሉ። ምድር ላይ ባለ ውሃ ነው። እና ደፍነሌ ምንድን ነው አሁን ያንሳል ብላችሁ ነው ጨረቃ ላይ ፍለጋ ውሃ የወጣችሁት? ውሃውን ልታመጡ ነው? እኛን ልታሰፍሩ ነው? ምንድን መሰለህ እንግዲህ፣ ቅድም እንዳልኩት የሰው ቁጥር እየበዛ ነው ምድር ላይ እና ሳይንስ ምድሮ የሚያሰራው ለወደፊት ማሰብ መጀመር አለብን። አንደኛ ሪሶርስ ቢያጥር ሰውን ከዚያው እተን ሌላ ቦታ ፕሪዘርቭ ማድረግ አለብን። ደግሞ የሰው ብዛት ምድርን ራሱ በተለያየ ነገር ያበ የኢኮሲስተሙን ከማብዛቱ ከማዛባቱ የተነሳ የምታዩትን ፍሎዲንግ በጣም ብዙ የምታያቸውን የተፈጥሮ የሚመስሉ ግን ከኛ ፕሮፐር አጠቃቀም ጉድለት የሚመጡ አሉና ሳይንሱ ምን ያደርጋል? ምን እንድን ነው ከዚህ በኋላ ማድረግ ያለብን ከዚህ ምድር ሰውን አስወጥተን ሌላ ቦታ መኖር እንዲችል መለማመድ መጀመር አለብን። ዛሬ በጣም ሩቅ የሚመስለን ስፔስ ነገ እናንተ ወይኛ ልጆች እዛ ሄደው የሚዝናኑበት ሄደው ደርሰው የሚመለሱበት ይሆናል። ሌላው በጣም ትልቁ የስፔስ ኢኮኖሚ የሚባል አሁን ሰው ብዙ የማያወረዋል ስፔስ ኢኮኖሚ። ልክ አሁን የአቪዬሽን ኢኮኖሚ ትልቅ አይደለ? አሁን ለምሳሌ ኢትዮጵያ ኤርላይንስ በአፍሪካ ትልቁ የኢትዮጵያ ትልቅ ሜይ ቢ 10 15 ፐርሰንት ኦፍ ጂዲፒ ነው። ይሄ ከአውሮፕላን ጋር በተያያዘ ቴክኖሎጂ የመጣ ነው። ተመሳሳይ ስፔስ ኢኮኖሚ የትልቁን ጂዲፒያችንን የሚይዝ ነው። አሁን የኤአይ ምናምን የምትለው ከስፔስ ኢኮኖሚ ጋር ሱ አይወዳደርም። በጣም በስጣም በስፋት የዓለምን ኢኮኖሚ የሚጠቀልል ስራ ይሆናል ማለት ነው። ምክንያቱም ሰው ወደዛ መጓዝ ይጀምራል። ሪል ስቴቶች ይጀምራሉ። ወደፊት እንግዲህ ቤቶችን እርግጠኛ ነኝ ከእናንተ የስንት አመት እንትን ነው እንደሚታይ፣ በጣም በቅርብ ጊዜ አሁን። አይ ሲያወራ እኮ እየነካው ነው በጣም ፕላኖቹ ሁሉ ኦልሬዲ አሉ፣ ስራዎቹ ተጀምረዋል። በእኛ እድሜ ደፍነትሊ አፎርድ የሚያደርጉ ሰዎች ይሄዳሉ፣ ግን እኛ ልጆች እዛ የሚኖሩበትን ቅድም እንዳልኩህ አነሳነስ ብትልም እንደ በቂ እዛ ጎጆ እንደሚኖረን እርግጠኛ መሆን አለብን።

ኒ ካይንዶ ህይወት ማንኛውም አይነት ህይወት ከዚህ ከፕላኔት ርዝ ከምድር ውጭ አሉ ወይ? ይህ በጣም ወሳኝ ጥያቄ። ይህ ጥያቄ ለዘመናት የተጠየቀ ጥያቄ ነው። ሁለት ሺህ ወደ እነሰው ቅራጠስ ብንሄድ ይህንን ጥያቄዎች ይጠይቃሉ። ና ስለ ህይወት ስናወራ ምን አይነት ህይወት ህይወት የሚጀምረው ከትንሽ አልጌ ነው። ከትናንሽ ነገሮች ህይወት ከዛ ይጀምራል እና እነሱ ህይወቶች ካሉ የእነሱ ህይወትና የእኛ ህይወት በጣም ስምላሬት ያለው የሚመሳሰልበት ነገር አለ። ትንሽ ቢሆን እኛ አሁን የምናየው እንደኛ እጅግር ያለው የሚያስብ ሜይቢ ጭንቅላቱ ከፍ ያለ እሱን አላገኘንም። ግን ናሳ እየፈለገ ያለው ህይወት የህይወት እነዚህ ቢልዲንግ ብሎኮቹ እኛ እንግዲህ ህይወት እንዲሰጠን ቢልዲንግ ብሎኮች አሉ። ህይወታችን ህይወት እንዲሆን የሚያደርጉ እነሱን እንፈልጋለን። እኛ የምንላቸው ኦርጋኒክ ሞለኪውልስ እንላቸዋለን። እነዚህ ለህይወት ለሰው ልጅ የእኛን ደማችንን፣ ስጋችንን፣ አጥንታችንን ይህ ሁሉን ነገር የሰሩ ቢልዲንግ ብሎኮች አሉ። እነሱን እናያቸዋለን። በአንዳንድ ጥናቶች እነዚ ኦርጋኒክ ሞለኪውልስ የሚባሉትን ይታያሉ። ያ ምንድነው የሚያሳየን ህይወት እንግዲህ እንደኛ ጆሮ ጭንቅላት ምናምን ያለው የሚባለውን ባናይም ግን የህይወት ቢልዲንግ ብሎክ ካለ ህይወት የመኖር ቻንስ ይጨምራል። ሌላው ህይወት ለመኖር በጣም ወሳኙ ውሃ ነው። ውሃ ባለበት ውሃና ሙቀት ካለ በቃ በጣም ባይ ዲፎልት ህይወት የመኖሩ ቻንስ ሀይ ነው። እነዚህን አይደንቲፋይ ና ሳያረጋቸው ፕላኔቶች አሉ ከነሱ ካሉበት ፀሐይ ርቀታቸው ፐርፌክት የሆነ ይህ ምን ማለት ነው? አሁን እኛ ከፀሐይ ርቀታችን ፐርፌክት ስለሆነ ነው ሙቀታችን አሪፍ ነው። ትንሽ ራቅ ብንል በቅዝቃዜ እንሞት ነበር። ትንሽ ትንሽም ቀረብ ብንል በሙቀት እንሞት ነበር። ፐርፌክት ስፓት። ልክ ተመሳሳይ ሌላ ቦታ ከዚህ ሶላር ሲስተም ወተን ሌላ ቦታዎች ላይ ምድር፣ እንግዲህ የእኛ ምድር ሳይሆን ሌላ ምድር ፐርፌክት ሎኬሽን ላይ ያሉበት አጋጣሚ አለ እና እነዛ ቦታዎች ላይ ሌሎች ምድሮች ከፀሐይ ርቀታቸው ላይ ፐርፌክት የሆኑበት ፐርፌክት ቴምፕሬቸር ባለበት ውሃ ካለ እና ሙቀት ካለ ሕይወት የመኖር ቻንሱ ይኖራል ተብሎ ስለሚገምት ናሳ እነሱን ስፓት እያደረገ አሁን ኢንስትሩመንቶችም መላክ ጥናቶችም። ሌላ ጋላክሲ ማለት ነው። ዊዝን አወር ጋላክሲ ምክንያቱም እንዳልኩ ቅድም ዊዝን አወር ጋላክሲ በጣም ብዙ ቢሊየንስ ሚሊየንስ ኦፍ ሶላር ሲስተም አለ። ምክንያቱም በአንድ ፀሐይ በአንድ ኮከብ ዙሪያ እንትኖች አሉ እና እነሱ ራሱ አጥነትን ስለማንጨርስ ከዚህ ራሱ መውጣት ይከብዳል። የት የተማርክ? እዚህ የተማርኩት መካነ ኢየሱስ የሚባል የክርስቲያን ትምህርት ቤት ነው። አምስት ኪሎ አምስት ኪሎ ጀርባ በጣም ጥሩ ትምህርት ቤት ነው። ስለ አክቹዋሊ ስለ ህዋ መጀመሪያም ፍላጎቱን የባይብል ክላስ አለ። በባይብል ክላስ ላይ መጀመሪያችሁ ሶስት ቻፕ ነው እንትኖች ላይ በጣም በብዛት ስለ ልጅ ሰው ልጅ አፈጣጠር ምናምን የሚወራበት አለና እነዛ ኢኒሻል ኢንትረስቱ ከዛ የመጣ ነው። ከዛ በኋላ ሚኒሊክ ነው የተማርኩት የፐብሊክ ስኩል መንግስት ትምህርት ቤት ነው። በእኛ ጊዜ የፈረቃ ትምህርትን ያለው አሜሪካ ውስጥ በስኮላርሽፕ ነው የተማርኩት። አክቹዋሊ ኢንትረስቲንግ የሆነ ስቶሪ ልንገራችሁ። ከዚህ ከልጅነት ታሪኬ ጋር በተያዘ በልጅነቴ በስድስተኛ ክፍል እናቴ የስቶቭ ከጎረቤታችን ስቶቭ አላቸውና እናቴ ያ ያስፈልጋታል ብዬ አሰብኩኝ። ምክንያቱም አይኗን ያማታል በልጅነት መርዳቴ ነው እና የሆነች ስቶቭ በራሴ ሰራሁኝ፣ ለሻይ ማፍያ የምትሆን እናቴ ኩክ ማድረግ የምትችልበት። እና ያቺ ሰክሰስ በጣም ለእኔ ኢምፖርታንት ነች። ስድስተኛ ክፍል ነኝ። እናቴ ስትጠቀምበት ያየውበት ነው እሷ ያው ኤሌክትሪክ ይዞት ይሞታል ምናምን ብላ ታስባለች፣ ግን ስቲል ፈቅዳልኛለች ጥንቃቄውን እንዳረጋ አድርጋ እጄ እንዲነካ እንድሳሳት ግን መጨረሻ ላይ ያ ነገር እንዲሰራ። ከዛ ኮሌጅ አፕላይ ሳረግ፣ የኮሌጅ ስቶሪ ይሄ ነበር። ለኮሌጅ በአሜሪካ አፕላይ ስታደረጉ፣ ኮሌጅ ስቶሪያችሁን ትናገራላችሁ። እና ይሄ የፐርስናል ስቶሪ ከየት መጣን ወዴት ነው አላማችን እንትናችን ፍላጎታችን ወዴት ነው፣ ወደፊትስ ምን ማድረግ እንፈልጋለን፣ የሚለው ያ ጽሁፍ ላይ ዋናው ጽሁፌ በዚህ ላይ ያጠነጠነ ነበር። የህብረተሰቤን ችግር መፍታት፣ ህብረተሰቤ ደግሞ እናቴ ነች። እሷ ላይ ያረኩትን ብዬ ጻፍኩኝ እና ትምህርት ቤቱ ተቀበለኝ እና የመጀመሪያ ፕሮፌሰሬ ሲያገኘኝ ያቺ ስቶቭ አለች፣ እንዲ አስታውሶ ያንን ታሪክ ያኔ የጀመርከው ህብረተሰብን የማገልገል ስራ አሁንም ቀጥለህበታል። የተለያዩ የሁለተኛ ደረጃ ተማሪዎችን የእነሱን የሚሰጥ ትሬኒንግ ነበረ የተወሰኑ ተማሪዎችንም ማስመርቀህ ነበርና ከምን ደረሰ ብሩህ ትውልድ፣ እንዴት እየሆነ ነው? በጣም በጥሩ እየሄደ ነው ብሩህ ትውልድ ከተቋቋመ እንግዲህ አምስት አመታችን ነው። አራት አመት ተማሪዎችን አስመርቀናል። ዘንድሮም ተማሪዎች አስመረቅን። ከስድስት መቶ በላይ ተማሪዎች በሁሉም የኢትዮጵያ ክልል ውስጥ አለን ትግራይን ጨምሮ፣ ብሩህ የሆኑ ትውልዶች ወጣቶችን ከሃይስኩል ነው የምንሰበስባቸው። ሴንተሮች አሉን ሀያ ሰባት አሁን በዚህኛው ሀያ ስድስት ሴንተር ነበረን። በእነዛ ሴንተሮች እናስቀምጣቸዋለን ውጭ ሀገር በጣም የተማሩ ትልቅ ቦታ የደረሱ ፕሮፌሰሮችን፣ ሳይንቲስቶችን ለሶስት ወር እኛ በቀረጽ ነው ካሪኩለም ካሉበት ቦታ ሆነው ከዩሮፕ ሊሆን ይችላል ከአሜሪካ ሊሆን ይችላል ከኤዥያ ከንትሪ ሆነው ካሉበት ያስተምራሉ እና ይሄ የሃይብሪድ ቲችንግ ነው። ሃይብሪድ ቲችንግ ማለት በቨርቹዋል ያስተምራሉ ደግሞ ሎክሊ ሰው ቀጥረን እነዛን ተማሪዎቹን ያሰለጥኗቸዋል። በጣም ኢፌክቲቭ የሆነ ፕሮግራም ነው። ስለሱን ስለጠየቅሽኝ በጣም ን ይቀጥላል አይደል ፕሮጀክቱ በጣም ጎበዝ የሆኑ ተማሪዎች ናቸው ተመርጠው ትምህርቱን ራሱ እድሉን የሚያገኙት አይደለም፣ ትክክል አሁን ደግሞ ኮሌጅ ከፈትን፣ የብራይተር ጀኔሬሽን ኢንስፓየርድ የተደረገ ኮሌጅ ከፍተናል። እሱን ደግሞ ተማሪዎቻችንን በሃይስኩል ሌቭል ሳይሆን በአራት አመት ኮሌጅ ሌቭል የምናስተምርበት ቅርጽ እነዚህን ልጆች ነው ወይስ ወደ ኮሌጅ ያለፉ ልጆችን ሰብስባችሁ ነው አዲሱ ኮሌጅ? አዲሱ ኮሌጅ የሸገር ኢንስቲትዩት ኦፍ ቴክኖሎጂ ይባላል። ልክ እንደ ማሳቹሴት ኢንስቲትዩት ኦፍ ቴክኖሎጂ ኤም አይ ቲ የእኛ ኤስ አይ ቲ ይባላል። በስት ብሬን ከኢትዮጵያ ውስጥ አሁን በማትሪክ ውጤታቸውም መመዘኛችን ማትሪክ ብቻ አይደለም፣ እሱ አንዱ አካል ነው። ስድስት መመዘኞች አሉን ለህብረተሰቡ ካሰለጠናቸው ዲግሪ ከያዙ በኋላ ሀገራቸውን ከእኛ በተሻለ መርዳት የሚችሉ ወጣቶችን ማስተማር ነው የምንፈልገው። እና ሳይቲ ዝም ብለ ፕሮናውንስ ካረከው ስት ይሆናል፣ መቀመጥ እና በግሪክ ፊሎሶፊ መቀመጥ፣ መረጋጋት። በእኛ ማክሽሌ አባቶች ከእግሩ ስር ተቀመጠ እና ተማረ የሚባለው ይሄ ለረጅም ዓመት ቁጭ ብሎ መማርን የሚያሳይ ነው። በስድስት ዘርፎች ነው የምናስተምረው ዘርፎቹ በብዛት ኢትዮጵያ ውስጥ የሌሉ ናቸው፣ ግን ለኢትዮጵያ ኢኮኖሚ ለኢትዮጵያ መጪ አቋም በጣም ወሳኝ ናቸው። ይሄ ምን ማለት ነው? ኢትዮጵያውያን በሆነ ጊዜ በጣም ብዙ ፕሮግረስ አድርገናል። እንጀራችን እንኙት በጣም እ ከባድ ኢንቨንሽን ነው። በደንብ ቁጭ ብለን ብናስብ የእንጀራ ቴክኖሎጂ የዛሬ ሁለት ሺህ ዓመት ወይ ምናምን ሲፈጠር አንድ ሰው ጂኒየስ ነበረ ወይ የሆነ ግሩፕ ኦፍ ፒፕል ጂኒየስሊ ነው የሰሩት? ከዛች ጤፎድ ውስጥ ዱቄት አለ ብሎ ማሰቡ ራሱ ኤግዛክትሊ። ቀለል የሚለው ፖቴቶ ምናምን አድርጎ እሱም መብላት ነው፣ ግን ፈርመንቴሽን ፕሮሰሱ ትሩሊ ኬሚስትሪ የሆነ ኢኖቬሽን አለ። ግን በእንትን አርክቴክቸራችንን ብንሄድ አክሱም ላይ፣ በላሊበላ ላይ፣ በሀረር ላይ የምታያቸው በሆነ ጊዜ ኢኖቬሽን አለ ግን ያ ዱላ ቅብብል አልቀጠለም። ስለዚህ ዱላ ቅብብል የሚያስቀጥሉ አሁን ለሚቀጥለው ካሰብን ምን አይነት ሳብጀክቶች ናቸው፣ ምን አይነት ፊልዶች ናቸው ለኢትዮጵያ ዱላ ቅብብል በጣም ኢምፖርታንት መጀመር ያለበት በኋላ ኢትዮጵያን ደግሞ ጠንካራነት ወደፊት የሚያሳዩ ብለን ስናስብ ካለው ነባሪያዊ ሁኔታ ስድስቱን የወሰንናቸው እነዛ ናቸው። የመጀመሪያው ስፔስ ሳይንስ ኤንጂኒሪንግ እንግዲህ እሱ የኔ ፊልድ ነው። አድልታ ልት ይችላላቸው ቅድም ግን አውርተናል። ስፔስ ኢኮኖሚ ቢሊየንስ ኦፍ ዶላርስ ነው የምናውረው ኦልሞስት። በአፍሪካ ኢትዮጵያ ውስጥ የለም። በአፍሪካም ብዙ አለም ብለን አናስብም። ሳውዝ አፍሪካ ላይ ሜይ ቢ። ሌላው የአርቲፊሻል ኢንቴሊጀንስ አርቲፊሻል ኢንቴሊጀንስ ጌን በኢትዮጵያ የመጀመሪያ ነው። በባችለር ዲግሪ ብዙ የአፍሪካን ቦታዎች አታገኙትም። ሌላው የሂውመን ባዮቴክኖሎጂ። ሂውመን ባዮቴክኖሎጂ ማለት እነዚህ ድራግ መስራት ላይ ቫክሲኖች ላይ ኖች ላይ የሚያስተምር ዛላ ፎከስ ያደረገ የባዮቴክኖሎጂ አካል ነው። እሱም ኢትዮጵያ ውስጥ የመጀመሪያ ነው። በብዛት በአፍሪካ ውስጥም የምናየው አይደለም። ሌላው የኒክሌር ኒክሌር ኢንጂነሪንግ እንግዲህ ሰምታችኋል፣ የኢትዮጵያ ፕራይም ሚኒስተር የኒክሌር ፕላንት እነሱም እዚህ ኢትዮጵያ ውስጥ የመትከል ትልቅ አምቢሽን ይዘዋል። ግን እንደዚህ የሚያስብ እንትን ካለ እኛ ደፍነሊ ልጆቻችንን ማስተማር ለዛ ማብቃት ናሽናል ፕሮጀክት። አሁን ለምሳሌ ገርድ፣ የአባይ ግድብ የናሽናል ፕሮጀክት ነው። የአባይ ግድብ ሶስት ሰው አስር ሰው የሚነካ አይደለም። ከአባይ የሚወጣው ውሃ እና ኤነርጂ እያንዳንዱ ቤት ይገባል። ተመሳሳይ የኒክሌር ኤነርጂ የሚወጣው ሀይል በእያንዳንዳችን ቤት በፋክተሪ ስለሚገባ ናሽናል ፕሮጀክትን ሰፖርት የሚያደርግ ጀነሬሽን ካመጣን ልጆቻችን ኢምፓክት ስሎ ነው። ቅድም ስንነሳ ምናለን ቤስት ማይንድ ኢምፓክት ማድረግ የሚችሉ ልጆች ካልን ኢምፓክት የሚያደርግ ፕሮጀክት ላይ የሚያሳትፍ እውቀት እንሰጣቸዋለን ማለት ነው። ሌላው በሁለት ኢንጂነሪንግ ኮርሶች ወይም ፕሮግራሞች በኤሌክትሪካል እና ሜካኒካል በሚባሉ እነሱ ደግሞ ለሁሉ ነገር ባክቦን ናቸው። በጣም እና ደግሞ ቅርብ ቦታ ነው እዚሁ ከኤርፖርቱ ሀደቃ እና እናም ጣም እድለኛ የጨረቃዋን ጉዳይ የጥለ ነው አሁን ነው ወይስ ጎን ለጎን ነው የምትሰራው ናሳውን? ያው ሁለቱኑ ለመስራት ጊዜ ያለ ወይ ጨረቃ ውሃው ተገኘ ምንድነው? ወደዚህ ኢንትረስቱ ያለኝ ብዙ ሰዓት የለኝም፣ ግን ከሌለኝ ሰዓት እዚህ ላይ የምሰራው ምንድን ነው? ከዚህ በፊት ፕሮጀክቶች ላይ እንድሳተፍ አንዳንድ ጥያቄዎች አሉ፣ ግን ወጣቱን በቂ ሰው ከሌለን ፕሮጀክት ላይ መሳተፍ ኦልሞስት ወይ ብቻውን መስራት ነው ወይ በጣም ብዙ ችግሮች አሉት። ስለዚህ ምን አሰብኩኝ? ከጓደኞቻችንም ጋር ስናወራ፣ ኦኬ የሚቀጥለውን ጄኔሬሽን በቂ ፕሮጀክትን ብናመጣ የሚሳተፍ በቂ ትውልድ እናፍራ። በቂ ትውልድ ካፈራን ፕሮጀክቶቹ ራሱ ቢመጡ በእኛ ጉልበት ብቻ ይሰሩ፣ በጀኔሬሽኑ ጉልበት ይሰራል። እኛ ራሱ ደከመን ብለን ነገር ብንወጣ ይሄ ነገር ዱላ ቅበብ ብሎ ይቀጥላል። ና የጨረቋን ነገር ረስቻት ወይ ችላ ብያት ሳይሆን የዚህ ኢምፖርታንት እንደሆነ በጣም ስለተረዳው አገሬን ደግሞ በጣም እወዳለው። እንደምታውቁት ደግሞ መውደድ በተለያየ ነገር ይገለጻል። ግን በአክሽን መገለጽ አለበት መውደዳችንን። ጊዜ የለኝም እኔ ብቻ ሳይሆን እኛ ፕሮግራም ላይ የሚሳተፉ የውጭ አገር ጓንደኞቼ ወዳጆቼ ነን ኢትዮጵያውያን፣ እኛ የምናሳተፋቸው ሰዎች ጊዜ የላቸው። ግን ኤርጀንሲ ኢምፖርታንትነቱ ይሄ ጀኔሬሽን ማን አለው በዛ እይታ ነው። እና ሁለቱንም ባላንስ ለማድረግ ይሄድኩ ነው ግን አንዳንዴ ባላንሱ ይከብዳል ከብዳል። ይሄንን ስራ ስትሰራ ዶክተር፣ ይሄንን ሀሳብ ያመጣው አንደኛ ጊዜውም ስለሚያስፈልግ እንደዚህ አይነት እውቀቶች፣ ስራዎች ስለሚያስፈልጉ ይመስለኛል። ሁለተኛ ደግሞ ያው ትውልዱ ማናለው ያልከው ነገር እሱም ሌላ ምክንያት ሊሆን ይችላል። ና በተለያዩ ዩኒቨርሲቲዎች ውስጥ እየተዘዋወርክ አነቃቂ ሀሳቦችን ታቀርብ ነበረ። ምክረ ሀሳቦችን፣ ልምዶችህን፣ የህይወት መንገድህን ትናገር ነበር። ና በዛ ጉዞ ውስጥ የትውልዱን አቅም አይተው ነበር። ይህንን ሀሳብ እንደ መነሻ እንዲሆን በጣም በጣም ኢትዮጵያውያን ልባችን ብዙ መስራት ይፈልጋል። ደግሞ ሀገራችን ላይ የወጣቱ ቁጥር ብዙ ነው። ከፍላጎት ደረጃ ያለው ፍላጎት በጣም ኤክስትሪምሊ ሃይ ነው። ግን ለእነዚህ ልጆች ኦፖርቹኒቲ እድል መስጠት አለብን። እድል ሰጪ እኛ ትንሽ ያዘ አልፈን ያችን የተሻገረን ሰዎች ነን፣ ተመልሰን እድል መስጠት ያለብን እንደው እንደ ቁጥር እንደው ሳነሳልሽ ኢትዮጵያውያን ከኢትዮጵያ ውጭ ወደ አራት ሚሊዮን ሶስት ሚሊዮን ሰው አለ ከኢትዮጵያ ውጭ። ከዛ ውስጥ አስር ፐርሰንቱ በጣም የተማረ ትልቅ ቦታ የሰራ ነው ካልን በሺዎች የሚቆጠሩ ሰዎች አሉ ማለት ነው፣ ሀገራቸውን ተመልሰው ሊያግዙ የሚችሉ ለእነዚህ ልጆች ኦፖርቹኒቲ የሚሰጡ ኦኬ። እሱ አንድ ሀይል ነው። ሌላ ደግሞ እዚህ የሚያለ ሰው አለ የተስተካከለለት በየቢሮ በየፋክተሪው የሚሰራ ለወጣቶቹ ኢንተርንሽፕ መስጠት፣ ለእሱን ማሳተፍ በዩኒቨርሲቲ ስዞር ዞር የማየው ፍላጎት አለ ግን አፖርቹኒቲውን ደግሞ የመክፈት የእኛ ኃላፊነት ስለሆነ በዚሁ እንደውም መልእክት ካስተላለፍኩኝ በውጭ ሀገር ያሉ ወንድሞቻችን እኛ ኤሳይቲን ስንከፍት ከመንግስት ጋር ሆነን አፖርቹኒቲ ከፈትም ግን በቂ አይደለም። እዚህም ያሉ ወንድሞቻችንም የውጭም አንድ ላይ ብንሆን ሰብሰብ ብንል ፕሮጀክቶች ላይ ብንሳተፍ፣ እነዛ ፕሮጀክቶች ደግሞ ለወጣቱ ድል ቢፈጥር እርግጠኛ ሁኜ እንገርሽ፣ የእኛ ልጆች ከማንም አያንሱ። አንተም ባለቤትህም ሳይንቲስቶች ናቸው። እናንተ ቤት ወሬው ቴክኖሎጂ ነገር ነው? በሮቦት ነው ወይስ እንደኛው ነው? የሁለት ሳይንቲስቶች ቤት ነው። እንደ ውድ ቤታችን ነው በጣም እንደውም ሳይንስ ሰርተን ስንመጣ ቤት ውስጥ ሳይንሱን ማየት አንፈልግም። በጣም ፈታ ብለን ነው፣ በጣም ሪላክስ ነው የምናደርገው። ባለቤቴ የባዮቴክኖሎጂ ቫክሲን ላይ የምትመራመር ሳይንቲስት ነች። ሙያ በጣም ጎበዝ ነች፣ ሀገሯን ትወዳለች፣ ከኔ ጋር በብዙ ስራ የምታግዘኝ እሷ ነች። ኦፍኮርስ ብዙ ጓደኞች አሉን፣ ግን ኢቭን ከጓደኞቻችን ጋር ስንገናኝ አሁን የኔ ጓደኞች የሙዚቃ ጓደኞች አሉኝ፣ በፍልስፍና ጓደኞች አሉኝ፣ ሊትሬቸር ላይ የሚሳተፉ ጓደኞች፣ በጣም ዳይቨርስ ምክንያቱም እንደኔ አይነቱ እዛ ናሳ በጣም ብዙ አለ እና ትንሽ ስወጣ ለየት ያለ ነገር እና አሁንም ከእናንተ ጋር ጓደኝነት ባገኝ ሰው ያ በጣም ፈታ ብለን እንደዛ ነው እንጂ ሮቦቶች የሉንም ቤት ውስጥ ነገር መስራት በጣም ትልቅ ነገር ነው። በጣም ደስ ብሎናል። በተለይ ደግሞ ይሄን ዜና ለሚሰሙ ወጣቶች በጣም ትልቅ ነገር ይመስለኛል ዶክተር እና እንደው በመጨረሻ ምንድን ነው ለኢትዮጵያ የምትመኘው? ለኢትዮጵያ የምመኘው እንግዲህ ወጣቱ ኢትዮጵያ ሳስብ የማስበው ወጣቱን ነው። ወጣቱ በጣም አይነው ኦፖርቹኒቲ ይፈልጋል ቅድም እንዳልኳችሁ እና ግን ሊሚትድ በሆነ ኦፖርቹኒቲ ራሱ ስራ መስራት እንችላለን። ያው ስንማር አንዳንዴ ስራ ተቀጥሮ ለመስራት ምንማራለን ግን ራሳችንን ማዘጋጀት ያለብን ስንማር ስራ ለመፍጠር ኢኖቬቲቭ ለመሆን። ምክንያቱም ቴክስት ቡኮቻችንን ስናያቸው ሸምድዶ ቃላቶችን ከዚህና ከዚህ አድርጎ መመረቅና ቃላቶችን ፈትኖ ቀመሮችን አይቶ፣ በሌላ ጭንቅላት አይቶ በዚህ ጉዳይ አንድ ስራ መስራት ይችላለሁ የሚል ጭንቅላት የተለያዩ ናቸው። እና ለወጣቶቹ ምላቸው ኢትዮጵያ በጣም የምንድታድግ እንደዚ አይነት ኢኒሽቲቭ ከነሱ ከልብ ፍላጎት ያስፈልጋል ኢትዮጵያን ሳይ እነሱን ስለማይ በዚህ ልብ ከሰሩ የምናያት ኢትዮጵያ በአፍሪካ ቀንድ እንደ ቀንድነቷ በቴክኖሎጂም በሳይንስም በሌሎቹ ቀንድ ትሆናለች ብዬ በጣም ሆፕ አለኝ። ለዚህ ነው እኔም ያለሁት እዚህ ከእናንተም ጋር የማወራው በኢትዮጵያ በጣም ደስ እያለኝ ሆፕ አለኝና የእኔ ተስፋ ኢትዮጵያ በሁሉ ነገር ቀንድ እንድትሆን ነው በጣም ትልቅ ነገር ነው። ዛሬ በጣም ላይ ተጫወትከን በሰማይም በምድርም ያለው አድርሰናል የቀረ የለም ነገር ነው። በጣም በጣም ደስ የሚል ቆይታ ነበረን። በጣም ደሞ አስተማ እንደ እንደ እንዳስተማሪም የማስረዳት ችሎታም በጣም ነገር እንዳሰስን ደስ ብሎናል። ስለመጣ ቤተሰቦችን፣ ባለቤትን ሰላም በልልን። በሚቀጥለው ስትመጡ ደግሞ አብራችሁ ብቅ ትሉና እናንተም ጋር መተን ያለውን ነገር እናያለን። ደግሞ መተን እናንጋብዛለን። በጣም እናመሰግናለን ዶክተር በጣም ቆንጆ ጊዜ ነበረ። በጣም እናመሰግናለን።